በቴዲ ዙሪያ ባይሳካላት እንኳን ልጅቷ ባሳቻ ሰዓት መታ ልታስጠቃት ትችላለች በሌላ ሰው። ስለዚህ ሀይሚ ቤት መቀየር አለባት እና እኔም እየደወልኩላት ነው፣ ግን አታነሳም። ባታነሳም ግን እኔ በኢንስታግራም እና በቲክቶክ መልእክት አስቀምጬላታለሁ እራሷን እንድትጠብቅና ቤት እንድትቀይር ምክንያቱም በጣም አስጊ እንትን ላይ ነው ያለችው። ስለዚህ ቲዲ በቴዲ ማጥቃት እንኳን ባይችሉ በሌላ ሰው አሳቻ ተጠቅመው ስለሚያጠቋት፣ እባክሽን አንቺ ቪዲዮ ስሪ። ቴዲ ወረዲ ቤቷን ስለሚያውቅ በሌላ ሰው ሊያጠቋት ይችላሉ። ስለዚህ ጥንቃቄ ያስፈልጋታል። አይሚ እባክሽን ቪዲዮ ስሪ። እህት አለም ጥንቃቄ በጣም ቤት መቀየር አለባት አይሚ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። በጣም የሚያሳዝን እና በጣም የሚያስደስት የሚያሳዝን ነገርም አለ፣ የሚያስደስት ነገርም አለ። ከሚያስደስተው ነገር ልጀምርላችሁ። እናንተ ያው ቪዲዮ እስከ መጨረሻ ስለማታዳምጡ መቅደም ያለበት ይሄ ነው። እባካችሁ እባካችሁ ለሀይሚ ይሄንን ቪዲዮ እንዲደርሳት ሁላችሁም ሼር አድርጉ። አንዲት እህታችን ቲክቶክ ላይ የምናውቃት እህታችን፣ የምትኖረው ውጪ ነው ከአረብ ሀገርና ከኢትዮጵያ ውጪ ማለት ነው የምትኖረው እና ቤት አለኝ ቤት አለኝ፣ ባለ ሶስት መኝታ ኮንዶሚኒየም አለኝ እና ቃሊቴ አካባቢ ኮንዶሚኒየም አለኝ። ሊፍት አለው ሁሉ ነገር አለው እና ተከራይቷል። ተከራይቷል አሁን ከሳምንት በኋላ ተከራዮቹ ሊለቁ ነው። የራሳቸው ቤት ሰርተው ሊወጡ ስለሆነ ሀይሚ ከፈለገች ትቀመጥበት። ከዚህ ልጅ መሸሽ አለባት እና እባክሽን እህቴ ይሄንን ቪዲዮ ስሪና እሷ ጋር እንዲደርስ አድርጊ። በውስጥ ኢንቦክስ ላይም በወራት ኮመንት ላይም ብጽፍ ኮመንት ዩቱባቸው ቪዲዮ ኮመንት ላይም ጽፍ ያለው ነገር ግን አልመለሰችልኝም። እና እኔ የክራይ እንኳን ብር አልፈልግም ግን ከነዚህ ልጅ ለመሸሽ እሷ ሴት ልጅ ስለሆነች እሷን የምታክል ልጅ አለችኝና ሀይሚን የምታክል ልጅ አለችኝና ይህ ሁሉ ነገር ሲደርስባት በጣም ውስጤ ተከፋ፣ አዘነ። እኔ የብር ችግር የለብኝም እና እቤቴን በፈቃደኝነት እሰጣት አለውኝ ማለት ለመኖሪያ ማነው እስከተወሰነ ጊዜ ትኖርበት ትችላለች። ማንም የለም። እንግዲህ አስቡት፣ ባለሶስት መኝታ ቃሊቲ አካባቢ ያለው ደግሞ ሊፍት አለው በጣም ጽግት ያለ ኮንዶሚኒየም ማለት እኮ ነው ጋይስ፣ አስባችኋል? ስለዚህ ሀይሚ ቤት መቀየር አለባት። በባለፈው ሀይሚ እራሷ ቤት እቀይራለሁ ስትል ነበር አደለ ጋይስ? ስለዚህ ምን ችግር አለው? ሰው የሚወድሽ ሰው የሚሰጥሽ ቤት ውስጥ ገብተሽ ብትኖሪስ፣ ሌላ አዲስ ቤት ከመቀየር ማታውቂው ቤት ከመግባት ይሄኛው አይሻልም? ሞይ እና ሁላችሁም፣ አዎ ሀይሚ ቤት ቀይር ይበሏት፣ ሀይሚ ቤት ቀይር ይበሏት። ይሄን ቪዲዮ ሀይሚ ጋር እንዲደርስ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ምክንያቱም ልጅቷ እስከ ጥግ ድረስ ታቃላችሁ። ሰው የሆነ ተንኮል ካሰበ እስከ ጥግ ድረስ ነው የሚሄደው እና እኔ እቺ የቡርኬ ቀድሞ አፍቃሪ ቡርኬ ራሱ ስጋት ውስጥ ነው ያለው። ገባችሁ? ስጋት ውስጥ ነው። ገባችሁ? አንዳንድ ወንድ፣ አንዳንድ ሴት በቃ አይ አልፈልግም ብለክ በሰላም መለያየትና እልህ ውስጥ መጋባት ጥሩ አይደለም። አሁን እልህ ውስጥ ተጋብታለች ልጅቷ። ሀይሚና ቡርኬ መለያየት ትፈልጋለች። ገባችሁ? ዛሬ ድሮ ቡርኬ ምንም በሌለው ሰዓት፣ ምንም ነገር ባልነበረው ሰዓት ላይ ትታው ሄዳለች። የሄደችው ደግሞ በጋብቻ ነው። የውሸት ጋብቻ ፈጽማ ነው የሄደችው ልጅቷ። አሁን ደግሞ ከስንት ዓመታት በኋላ ደግሞ ተመልሳ ወደ ኢትዮጵያ ልትመጣ ነው። ስትመጣ ደግሞ ቡርኬ አሁን ባለው ሁኔታ ላይ ሚዲያ ላይ ስታየው ምናምን ያለውን ነገር አይታ እንግዲህ የሃይሚን ሕይወት ለመበጥበጥ ወይም ደግሞ የቡርኬን ሕይወት ለመበጥበጥ በዚህ ደረጃ የተነሳች ናት። ስለዚህ እሱ እንኳን ባይሳካለት ቴዲ እንኳን ነገሩን ባያሳካ እንኳን ልጅቷ የሃይሚን ቤት ስለምታቅ የሃይሚን ቴዲ የሃይሚን ቤት ስለሚያቅ ስለ ሃይሚ በደንብ ስለሚያቅ ገባችሁ፣ ስለ ሃይሚ ስለሚያቅ ሰው ገንዘብ የማይሰራው ነገር የለምና እሱ እንኳን ስላልተሳካለት አሁን በሱ በኩል ሌላ ሰው መጥቶ ሃይሚን ሊጎዷት ይችላሉ። ሴት እኮ ናት። ብዙ ነገር አለ እኮ በተኛችበት አንዱ ወንድ ቢገባ። ሞኝ ናት፣ ምስኪን ናት። አላያችሁም እንደ ትናንትና በሯ ክፍት ሆኖ ነው ቁጭ ያለችው። ስለዚህ ልጅ ናት። ስለዚህ እንደዚህን ነገር እንዳይፈጠር፣ ሴት ናት እና ሴት ስትሆኑ ደግሞ ታውቃላችሁ፣ ብዙ ነገር አለ። እኛ ሴቶች ላይ ብዙ ጥቃቶች ይደርሳሉ ብዙ ጊዜ እና ሶ ራሷን እንድትጠብቅ ራሷን እንድትቆጣጠር በዚህ መልኩ መሆን አለበት ብዬ ነው ማስበው፣ ቤት እንድትቀይር ሁላችሁም ሁላችሁም ከሚባለው በላይ ድምጽ መሆን አለባችሁ። ድምጹኑ ሁላችሁም ቤት ቀይር ይብላችሁ። ኮመንት ላይ ጻፉላት ቤት ቀይር እ እቺ ሌላ ሀገር የምትኖርም ልጅ ቤቴ ላይ ገብታ ባለ ሶስት መኝታ ነው፣ ሊፍት አለው፣ ቃሊቲ ላይ አርባ ስልሳ መሰለኝ፣ በጣም ጸዲ ኮንዶሚኒየም ነው። ስለዚህ ገብታ መኖር ትችላለች ብላ ፈቅዳላታለች። ይሄንን እድል አ እኔ የሰው ያለ ክላይ መኖር አልፈልግም እኔ ይሰራለሁ፣ ገንዘብ አለኝ፣ ተከራይቼ ነው መኖር የምፈልገው። ካለችም ደግሞ ቤት እቀይራለሁ ስትል ሰምቻታለሁኝ። ደህንነቱ የተጠበቀ ጥሩ ቦታ ላንቺ ሴፍቲ የሚሆን ቦታ ፈልገሽ እንድትከራይ ነው። አሁን ቤት እየፈለገች እንደሆነ መረጃ ደርሶኛል። ባይዘዊ፣ ሃይሜ ቤት ልትቀይር ነው። ባይዘዊ በዚህ አጋጣሚ የምነግራችሁ ምክንያቱም ራሷም ተናግራለች። ገባሽ ወይም ደግሞ ለሚመለከተሽ አካል እንተ ማለት አለብሽ። ይሄ ነው ማድረግ ያለብሽ እንጂ እዛ ቤት ውስጥ ቁጭ ብለሽ ነገ ሌላ ሰው የማይታወቅ ሰው መጥቶ አንቺ ላይ የሆነ ጥቃት ቢደርስ የሆነ ነገር ቢደርስብሽ ሴት ነሽ። ገባሽ ቡርኬ፣ ሁሉ ጊዜ እንደዚህ ቁጭ ብሎ ላይጠብቅሽ ይችላል። አንቺ ደግሞ ከቡርኬ ጋር መኖር አትፈልጊም። ኦፍኮርስ ያ ነውር ነው። ሰው ጋብቻ ሳይፈጽም የሆነ ነገር ሳይኖር የሆነ ነገር በቤት ሰው ሳይደረግ ሀራም ነው። ራይት፣ ሀራም ነው ሶ ይሄ ደግሞ ነውርም ነው እንደ ሴትም ክብር ደግሞ ዝም ብላ ሴት ልጅ ወንድ ዝም ብላ ዘው ብላ ማታስገባም፣ ዘው ብላም ስለማትገባ የሆነ ፐርሰንት ፕሮሰስ እስከምትሄዱ ድረስ አንቺ ደህንነትሽን መጠበቅ አለብሽ። ይሄ ነው ምለው። በመጨረሻ ማመስገን የምፈልገው እች እህታችን ቤቴ ኖሪበት ያለችው እህታችን ፈጣሪ አምላክ የእውነት ከዚህ በላይ ጨምሮ ጨማምሮ ይስጥሽ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ እኔን ራሱ በጣም በብዙ ሰፖርት ታረግኛለሽ፣ ሱፐርቻት ትሰጭኛለሽ፣ ብዙ ጊዜ ኮመንት ላይ ምናምን ዩቱብ ላይ ትሰጭኛለሽ። በጣም ነው የማመሰግንሽ፣ የኔ ውድ እህት። ይህን አክል ለሰው ልጅ ደግ መሆንሽ በራሱ ለሀይሚ ማስበሽ ቤት መስጠትሽ ቤቴን ትኖርበት ማለትሽ መፍቀድሽ፣ በዚህ ራሱ እሷ እንኳን ባትኖርበት የእውነት ደግነትሽ በጣም ልትመሰገኝ ይገባል። እኔ በሀይሚምና በሁሉም በሀይሚ ወዳጆች ስም አመሰግንሻለሁኝ። ሀይሚ ይሄን ቪዲዮ ስሚና ምላሽሽን እንፈልጋለን። ቤት ተገኝቶልሻል፣ ገብተሽ ብትኖሪበት ለደህንነትሽ። ሶ ምላሽሽን ደግሞ እንፈልጋለን። ሁላችሁም ላይክ አርጎ ሼር አርጉት፣ ይሄን ቪዲዮ ሀይሚዬ ጋር እንዲደርስ ማለት ነው። ራስሽን ጠብቂ፣ አንቺ ሴትንሽ ለማንም እንዳትበገሪ ማለት ነው። ቡርኬ አንተም ቁርጥ ያለውን ነገር ቁርጥ አድርገህ ለልጅቷ የመጨረሻ ማስጠንቀቂያ የሆነ መልዕክት ልትልክላት ይገባል። ፍቅር በግድ የለም በውዴታ ነው። አንተ ካልፈለግካት፣ አንተ ካላፈቀድካት፣ እሷ ስለፈለገች ብታ ብቻ የሚሆን ነገር ስለሌለ ለልጅቷ ምንም አይነት ነገር እንዳይደርስ ሀይሚዬ ላይ ገባ አንተ አልፈልግም ስትላት እሷ ሀይሚዬ ልታጠቃ ስለምትችል መልስክን ግን አስረግጠህ እንድትነግራት እንፈልጋለን ማለት ነው። ጋይስ ዛሬ ጁማ ነው። መልካም ጁማ አብያችኋለው። ብዙም ሰላም ሳላችሁ ነው ቪዲዮ የጀመርኩት። ያው ቸኩዬ ማለት ነው ሁሌ እንደቸኮልኩኝ። ለምን ቸኮልሽ ብትሉ ምሳዬን ልበላ እርቦኛል እና ጋይስ ይህን ቪዲዮ ሁላችሁ በተቻላችሁ መጠን ላይክ በማድረግ ላይኩ በበዛ ቁጥር ቪዲዮ ሀይሚ ጋር መድረስ አቅም አለው። እኔም ቪዲዮውን ስለቀው ለሀይሚዬ የሃይሚን ወይም የቡርኬን ሜንሽን አድርጌ ነው ቪዲዮ የሚለቀው ማለት ነው። ሜንሽን አረጋችኋለሁ። ለምን ቀጥታ እነሱ ጋር እንዲደርስ ማለት ነው። ግን ሞር ደግሞ እናንተ እንደዚህ ደጋግ ሰዎች የዋህ ሰዎችን ልናመሰግን ይገባል። እናመሰግናለን። ሀይሚና ቡራ መቼም አይለያዩም። ጠላት ያፍራል። ጠላት ሁሌም ምታች ነው የሚሆነው። ሀይሚና ቡራ ጀግኖቹ ግን ሁሌም ከፍ ይላሉ። ሁላችሁም ኮመንት ላይ ሀይሚና ቡራ አይለያዩም እያላችሁ ኤች ቢ ኤች ቢ ልብ ቅርጽ ልብ ቅርጽ እያደረጋችሁ ኮመንት ላይ አስቀምጡ። ሀይሚ ደግሞ ቤት መቀየር አለባት የለባትም የሚለውን ደግሞ አስተያየታችሁን አስቀምጡ። እኔ ትቀይር ብያለሁ። እናንተስ ምን ትላላችሁ? ስለ ቤቱ አመሰግናለሁ። ባይ ባይ።